የዘንድሮ የእስራኤል ጥቃት ወይንም ኦፕሬሽን አርሲንግላውንስ የተባለ ነው። እስራኤል በእቅድ የጀመረችው ጦርነት ዓላማዎቹ ወይንም ግቦቹ የሚቀጠሉ ናቸው፤ የኢራንን ኒውክሌር መርሃ ግብሯን በከፋ ደረጃ መውረድ ወይንም ማውደም፣ ከፍተኛ አመራርን ማስወገድና መግደል፣ የክልላዊ ወታደራዊ የበላይነትን ማረጋገጥ ናቸው። እስራኤል አስባ ከተነስተችው እቅዶች ያሳካቻቸውና ስኬቶቹ የአየር የበላይነትን አግኝታለች የአየር መከላከያ አውታሮችን ገለልተኛ አድርጋለች። በደርዘን የሚቆጠሩ የኒክሌር ሳይንቲስቶችንና ጀነራሎችንም ገላለች። ነገር ግን በኢራን ዋና በሆኑት በናታዚያንና በወርዳ ማበልጸጊያ ተቋም ላይ ዋና ዋና ጥቃቶች ቢደረጉም ቦታዎቹ ግን ጥልቅ የተቀበሩ መሰረት ወይንም በምድር ውስጥ በመሆኑ ከጥቃቱ ተርፏል። ይህ ማለት የኢራን ኑክሌር አቅም እንደገና ሊያድግ አልፎ ተርፎም አጸፋም ሊያፈጥን ይችላል። የአስባለ ጉዳይ ሆኗል። አሜሪካን የእስራኤል ደጋፊነች ነች። ውሉ ውሎ ያደረ ጉዳይ ነው። እናም አሜሪካን እስራኤልን በድብቅ ወይስ በግልጽ ነው የምትረዳው የምለው ጉዳይ ጥያቄ ውስጥ ሆኖ ቆይቷል። የዩሴ የጦር መሳሪያ ተሳትፎ፣ ምስጢራዊ ድጋፍ ወይስ ውስብስብነትን የሚያመላከት ከሆነ ሰነባብቷል። ዶናልድ ትራምፕ ሁሉንም አገር በጦርነት ተቋሚ ወይም ጦርነት አልፈልግም የሚል ንግግሮችን ሲያዘዋውር ብንመለከትም ለአንዳንድ አገራት እስራኤልን ጨምሮ የጦር መሳሪያዎችን ሲያቃበላቸውና ሲረዳቸው በምስጢር እየወጡና እየታዩ ይገኛሉ። ወሳኝ ሁኔታዎች ውይይት ወይስ አሁንም ከሚከተሉት መካከል ዶራንተናም አንዱን ይመርጣል ነው፣ ጥልቅ ወታደራዊ ተሳትፎ በአየር ድጋፍና በድብቅ የጦር መሳሪያዎችን ወይንም በግልጽ በመውጣት እናም አሜሪካ አንደኛውንም ጸረ ጦርነት አቋሟን መጠበቅ ነው። እነዚህ ሁለቱ ከምርጫ ውስጥ የገቡ ነ የጸረ ጦር ተቋሚ ከሆነች ለየትኛው አገር ጦር መሳሪያን ማቃበልም ሆነ መርዳት እንዲሁም መሸጥ የማትችል ይሆናል። የአሜሪካን አቋም ያዛነፈው ጉዳይ እስራኤል በቅርቡ የወሰደችው በብዙ ዓለም ሕዝብ ያስተቻትን ጉዳይ ይሄኛው ነው። እንደሚቀጠለው የምናየው እስራኤል ለሁለት ዓመታት ከሂዝቦላ ጋር በነበረው ግጭትና ጦርነት የወሰደቻቸው እርምጃዎች በዓለም አቀፍ በጦርነት ሕግም የሚወገዙ ነበሩ። የሂዝቦላ መሪዎችን የዋክቶክ ግድያ በሰብተምበር ወሩ 2024 የተከሰተው ነው። የሐማስ መሪ እስማኤል ሃናንን በቴህራን መግደሏ በሐምሬ ወር 2024 በቅርብ ጊዜ ካደረገቻችው ተግባራት አንዷ ነው። የአይአርጂሲን አዛዥ ሐሴን ሰላሚንም መግደሏንና በህገወጥ መንገድ ወደ ኢራን ውስጥ ዘልቃ የገባችውና ድርድር ማድረጓ እስራኤልን ያስተቻት ሌላይ ጉዳይ ነው። የኢራን ጸረ ሰላም አሁንም በጣም የተጋለጠ ነው። ይህ ማለት አሁን እንደምንመለከተው ሰላሙ የተረጋጋ አይደለም ማለት ነው። ቴክ ኔትወርክ ወይም ሂዝቦላ፣ ሁቲስ፣ ኢራቅ ውስጥ ያሉት ሚሊሻዎች በፖለቲካ ተዳክሟል። ምንም እንኳን ያለፉትን ጥረቶችን ያለፉት ጥረቶቹ ብዙ ጊዜ ደካማና ውጤታማ ባይሆኑም ለኢራን አጸፋዊ ግዴታ መመለስ ሊያጡ የሚችሉ አይመስለኝም። ይህ የስለላ ጦርነት ነው። እስራኤል የበላይ ሆናለች። እስራኤል ማለት በስለላ በዓለም ቀዳሚ መሆኗ ይታወቃል። የሰሞኑን ጦርነትም በሞሳር ሰላዮች እዛው በኢራን ሆኖ ያጠቋት ሰላዮቹን መያዟን በሁለት ዙር ይፋ አድርጋለች። ኢራን በመጀመሪያ ዙር ሁለት ሰላዮችን በመቀጠልም በአስር የሚቆጠሩ መያዟንና በሞት መቅጣቷን አሳውቃናለች። ከሚሳኤል ጥቃት ባሻገር በሰላዮቹ ኢራን በእስራኤል እየተጠቃች ትገኛለች። ሳያስብ የገባበት የትራምፕ አጣብቅኝ ሁኔታ የተባባሰ በመሄዱ ጦርነቶቹን በበላይ እንደሚመራ ስሙ ስነሳ እንመለከታለን። ዩክሬን ጋዛንና ኢራን ውስጥ እርሱም ሳያስበ ራሱን የጦሩ አንድ አካል ሆኖ አግኝቷል። ትራምፕ የማን ወዳጅ የማን ጠላት እንደሆነ ማወቅ እስኪከብደን ግራ አጋብቶናል። ወደ ኢራን ስንመለስ ኢራን ከአሜሪካን ጋር የነበራት የኒውክሌር ድርድሯን አቋርጣለች። የዩኤስኤ አንደኛ ገለልተኛ ደላላ የጦር መሳሪያ ሽያጭ ታማኝነቱም ቀንሷል። ይህ ማለት ኢራን ከአሜሪካ ልትወስዳለችውን ጦር መሳሪያዎች ወይም ሚሳይሎችን የምትወስድበትን ውል አፍርሳለች ማለት ነው። አሜሪካን ለተለያዩ ሀገራት መሳሪያ ታቀርባለች። በዚህ ምክንያት ግን በባለፈው ጥቃት አሜሪካን እስራኤል አገዛለች ብሎ ስላሰቡ ኢራን ከአሜሪካ ምንም አይነት የጦር መሳሪያና የኒውክለር ድጋፍ አልፈልግም፣ ምንም አይነት ውል አይኖረንም በማለት ውሏን አፍርሳለች፣ ጊዜዋንም አራዝማለች ማለት ነው። የቤንያሚን ኔታንያሁ ጦርነት የትራምፕ የፖለቲካ ፋንጅ ሊሆን ይችላል እየተባለ እየታማ ነው በአሁኑ ጊዜም በኢራንም ጨምሮ የተደረገውን ጦርነት በዋናነት ሚናን የተጫወተች ያለችው አሜሪካን እንደሆነች በግልጽ ይወራል። በስተ መጨረሻም የእስራኤል ሚሳይል የኢራንን ቴሌቪዥን ጣቢያ በቀጥታ ስርጭት እያሉ መምታቱን በተጨማሪ የነዳጅ ማጠራቀሚያውን ታቷን በቪዲዮ የተደገፉ መረጃዎች ወጥቶ ሲዘዋወሩ እንመለከታለን። ይህም ብቻ ሳይሆን ከትላንት በስቲያ በሞተው በጦር ሹሙ ቦታ የተሾመውንም የእስራኤል መከላከያ ሰራዊት አዲስ የተሾመውን የኢራንን የጦርነት ጊዜያዊ ዋና አዛዥ መግደሏን አሳውቃለች። በመጨረሻም እስራኤል የኢራንን የጦር ጊዜ ዋና አዛዥ የሆኑን በባለፈው ጊዜ እንደገደለች ማሳወቋ ይታወቃል። አሁን ደግሞ በሱ ቦታ ከተሾመ ገና ሁለት ወር የሆነውን የጦር ጊዜ ጊዜያዊ ሹሙንም ጊዜያዊ ሹሙንም በመስሪያ ቤቱ በዋና መስሪያ ቤቱ ባረገችው ጥቃት መግደሏን ይፋ አርጋለች። ይህ ሰው ወደ ስልጣኑ ከመጣ ገና ሶስተኛ ቀኑ ነው። እስራኤል በጣም ከባድ በሆነ ስለላ መንገድ ዋና ዋና ሰዎችን ባሉበት ቦታ እየደረሰች እየገደለች እንደሆነ በዚህ ልታስረዳንም ልታሳውቀን ትችላለች። እዛ ነው እስራኤል በስለላ የበላይነቷን አግኝታለች ተብሎ ሲዘገብ የምናገኘው እስራኤል በጣም ከባድ በሆነ ስለላ መንገድ ዋና ዋና ሰዎችን ባሉበት ቦታ እየደረሰች እየገደለች እንደሆነ በዚህ ልታስረዳንም ልታሳውቀን ትችላለች። እዛ ነው እስራኤል በስለላ የበላይነቷን አግኝታለች ተብሎ ሲዘገብ የምናገኘው እስራኤል በጣም ከባድ በሆነ ስለላ መንገድ

ዋና ዋና ሰዎችን ባሉበት ቦታ እየደረሰች እየገደለች እንደሆነ በዚህ ልታስረዳንም ልታሳውቀን ትችላለች። እዛ ነው እስራኤል በስለላ የበላይነቷን አግኝታለች ተብሎ ሲዘገብ የምናገኘው። እስራኤል በጣም ከባድ በሆነ ስለላ መንገድ ዋና ዋና ሰዎችን ባሉበት ቦታ እየደረሰች እየገደለች እንደሆነ በዚህ ልታስረዳንም ልታሳውቀን ትችላለች። እዛ ነው እስራኤል በስለላ የበላይነቷን አግኝታለች ተብሎ ሲዘገብ የምናገኘው። የተወደዳችሁ ውድ ጃሾ ሚዲያ ቤተሰቦች ይህ ዘውትር ወደ እናንተ አዳዲስ ነገር ይዘን የምንመጣበት ዩቱብ ቻናል ነው። ቪዲዮ ከተመቻችሁ ላይክ፣ እንዲሁም ቤቱ አዲስ የሆናችሁ እስካሁን ሰብስክራይብ አላደረጋችሁ፣ ቤቱን ሰብስክራይብ በማድረግ እንደዚህ አይነት መረጃ እንድደርስ ደግሞ ደውል ምልክቱ አናብርታችሁ፣ ሀሳብ አስተያየታችሁን በኮመንት አስቀምጡልኛልኩኝ። የምሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።